የሰአዲና ያሊጉድ አያበቃም። ሰሞኑን እንግዲህ በአዲስ ድራማ መጥተውልናል። እኔ አንዳንድ አላችሁ የኢትዮጵያ ዩቱበሮች አንዳንዶቻችሁ እነ ውብዬ እነ አብረሽ እነ ሰዓዲ ለትውልዱ ምን እያስተላለፋችሁለት እንደሆነ ላላቅ፣ ምን እያስተላለፋችሁ እንደሆነ እስቲል የእናንተ ልጆች ነገር ቪዲዮዋችሁን ወደኋላ ዞር ብለው ቢያዩት ምን እንዲሉ ነው የምትፈልጉት? አሁን ሰአድና አሊ ሰሞኑን ይዘውት የመጡት ድራማ አንደኛ ክብር፣ እንደዛ እየመታሽ በቀበቶ እንደዛ እየመታሽ፣ እንደዛ ክብርሽን እየረገጠው የሚመጣ እይታም ሆነ ተከታይም ገንዘብም ሆነ ቢቀር ይሻላል፣ እንደኔ ማለት ነው፣ ጀስት እንደኔ። በነገራችን ላይ አሁን ሰአድና አሊ ስራ ቀዝቅዞባቸው እንደምታውቁት፣ ሰአድና አሊ ሌባ ናችሁ ተብለው ተወንጅለው ነበረ። ይስሩት አይስሩት ያ ረበል ዓለሚን ነው የሚያውቀው። በዛ እይታ እንትን እይታቸው እንትን ብሎባቸዋል መሰለኝ። ይሄ ስራቸው ቀዝቅዞባቸዋል። ጥሩ ነው ስሩ ዩቱብ ላይ። ምክንያቱም ግን በእንድዚህ ያለ ኮንተክት ነው ወይ የምትሰሩት ነው ጥያቄው። ክብርሽን የመታሽ እኔ ምሳሌ እውነት አሌ ሌላ ሴት አግብቶብሽ ተሆነ ቤቱን ለቀሽጎ መሄድ ትችላለሽ አይደለ? ማለት ቤትሽ ነው ቤትሽ ነው። አብራችሁ ነው የሰራችሁት አብራችሁ ነው እዚህ የደረሳችሁት አብራችሁ ነው የለፋችሁት አብራችሁ ነው ንብረት ያፈራችሁት። ያ ያለ ነው፣ ግን ደግሞ አይኖ አላውቅም። ማለት ሶሻል ሚዲያ ላይ እንደዚህ የመታሽ እኔ በጣም ተገረመ። ቪዲዋቸው በቀበቶ እየመታት አስባችሁታል በቀበቱ የመታት ያሁን ድራማ ነው ልትሉ ነው። ያኔ በቃ ማለት እርግጥ እውነት ነው ድራማ ነው አሊና ሰአዲ እየሰሩት ያሉት፣ ግን ደግሞ እንደዛ እየመታሽ እንደዛ እየመለጠሽ የምሬን ነው ወንዶች እኮ አያገቡም ማለት አይደለም። ወንዶች በነገራችን ሰአዲ በጣም ጎበዜ ናት እራሷን የምትጠብቅ ይሄ ወልዳ ራሷን ማትጥል ሴት ናት። በጣም ነው ሳውዲ አረቢያ ተምትኖረው ኢትዮጵያ እየኖረች ባለችው በጣም ራሷን ጠብቃ የምትኖር ሴት በጣም እኛ ራሱ ወይ ሰዓዲን አሊን ብንሆን ብለን የምንመኘው ብዙ ኢትዮበሮች አለን ብዬ ያስባለሁ። ተከታዮች ማለት ጥሩ ሕይወት ነው የሚኖሩት። ማሻላ በጣም ነው ያደጉት። በጣም ነው የተለወጡት። ፈጣሪ ጨመረላቸው። ሰዕድ ራሱ በጣም ራሷን የምትጠብቅ ሴት ና። በሰዕድ ላይ ሌላ ሴት የሚገባባት ሴት ሆናም አይደለም። ቢያገባባት ራሱ እንደዚህ ለፍቶ እንደዚህ ጥሩ እንደዚህ ዝግረው አብረዋት ግን ወንዶች ያደርጉትም አይባልም። ወንዶች የሆነን ለወጥ ጨውለው ትኪያው ሌላ ያምራቸዋል። ገባቸው አይደለ ሌላ ነገር ያምራቸዋል። ሌሎች እዚህ ጋር የአብራው የለፋችው አብራው የደከመችው አብራው ስንት ውጣ ውረድ የወለደች የአብራው የኖረችውን የሚስትትቶ እሱ ሄዶ ሌላ ጋር ነው የሚንጠለጠለው። ጀስት እኮ ወይም ተሷ የበለጠ ኮደል ለመይዘው የሚመጣው ተሷ ያነሰች ግን ቢሆንም ደግሞ ይሄን ያክል ክብርሽን የሚያሳጣ እየመታሽ ማለት እንደ የምር እንኳ ራሱ ቢሆን የምር አሊ አሊ ሌላ ሴት በላይሽ ላይ አግብቶብሽ እንኳን ቢሆን እንደዚህ ነው፣ እንደዚህ እየመታሽ ነው ወይ የምትኖሪው? እንደዚህ እየመታሽ ነው፣ እንደዚህ እያንቋሸሸሽ ነው፣ እንደዚህ ፊትሽ እስተሚቀየር ድረስ ነው አብረሽ የምትኖሪው። ድራማ ባይሆን እውነት ቢሆን ግን እንደዚህ እኮነች ትኖሪያለሽ? እየመታሽ እየደበደበሽ እንዴ፣ አንድ ቀን እኮን ይመታኝ ይችላል ሁሌም ግን ሊመታኝ አይችልም። እኔ እንጂ የተበደልኩት እሱ አይደለም። እሱ እንጂ ያገባብኝ ይላል ብለው የሚያገባብኝ አግብቶብኝም በቤቴ ደግሞ ሊደበድባል፣ ከዛ ደግሞ በቤቴ ይዞት ሌላ ሴት ሊመጣ አስባችሁታል። እና እኔ ምን እንደምል አላውቅም። ድራማ ይሁን እውነት ይሁን አላውቅም፣ ግን ደግሞ ምስታስተላልፉት መልእክት ለነገ ለትውልድ የሚተላለፍ ነው። እናንተ እንኳ ብታልፉ ብትሄዱ ይሄ ሶሻል ሚዲያ ሴፍ አድርጎታል። አሊ እና ሰአሊ ተብለው ሰርች ሲደረግ ለልጆችም ሆነ ለነግድ ነገተኛ በታች ለሚመጡት ልጆች ትዳር እንዲህ ነው ወይ አልፎለት ተለውጠው እንደዚህ በል ምን እንዲሉ ነው የምትበለው? አሁን እነውብዬ እና ማን ነው የሚባሉ እናንተ አሁን ምን አይነት ላይፍ ነው እያሳለፋችሁ ያለው? ማለት እንዴት ነው? ለትውልዱ ምንድን ነው የምታስተላልፉት? አንዳንድ አንዳንዱ የምንሰራውን ስራ ነው። ዩቱብ ገንዘብ ይገኝበታል። አዎ ይገኝበታል። ግን ደግሞ ገንዘብ የምናገኝበት እኛ ለነገ ትናየው ሆነ ሌላ አካል ትያየው ማሻላ ብሎ ትምህርት ይዞበት የሚቀስሞበትን የሚወጣ ቪዲዮ መሆን አለበት ብዬ አስባለሁ። የራሳችንን ጥቅም ብቻ አኔ ዛሬ እያንዳንዷን ነጠብጣብ ነገ የምናስቀምጣት አሻራ ናት። እኔ ሰአዲ እና ኢሊ የሚያደርጉት አላውቅም። እንደዚህ እየመታት እንደዚህ እየወገራት እንደዚህ አላውቅም። ማለት እንዴት እንደሚያስችላት ፈጣሪ ይወቅ። ማለት ይህ በጣም ከባድ ነው። እንደዚህ ቀጥቀጥ እያደረጋት እንደዚህ የሆነ አይደለ፣ እኔ እንጃ። ወንዶች ግን ምን አይነት ልብ እንዳላችሁ እራሱ አላውቅም፣ ምክንያቱም አብሮ ነው ያደጉት። እንደዚህ ተለውጠ ግን እናቀዋለን እኳ ታሳዲል ታሊል ሳዲ ነበረች ብለህ ድሮ ማለት ነው። እና ያን ኮና ምርጥ ሴት ናት እና ሰአዲ በሷ ላይ ማግባቱ ትክክል ነው። የባል አስብም ግን ደግሞ አንዳንዴ ይሄ ሃይማኖት ውስጥ ይገቡና ወይ ሁለት እኮ ፈቅዶልኛል ይላል። መጀመሪያ ቤቱን ታያስተካክል ማለት ነው። እና ግን ይገርማል። የትኛው ትዳር ነው የሚያስቀናው? ሸሻ ሚዳ ላይ ብላቸ ታስባለች። እና ዋው የምትሉለት ትዳር የሆነ ምንቅልቅል ብሎት የታወት አንዳንድ አይንም ነው መሰለኝ በነገራችን ላይ። እና የሰው አይንም በነገራችን ላይ በጣም መጥፎ ነው፣ አላህ ይጠብቀን። እና የሰው አይን በጣም መጥፎ ነው። ግን ቢሆንም ደግሞ እንደዚህ እየመታኝ እየተመታ የምትቀመጥ ሴት አለች ብዬ አላስብም፣ ላስብም እስኪ እኮ በተሰብ አለ በተሰብን ጠርተሽ እራሱ ነገሩን መፍታት የምትችልበት መንገድ እያለ የተመታው ለልጆች ብዬ ነው፣ ለልጆች ብዬ ነው የምትይው። ልጆችሽ እኮ ተአንቺ ተትኖሪ ትትኖሪ ነው ልጆችሽ የሚኖሩት ገባሽ አይደለ? የምር እየመታሽ ተሆነ፣ የምር ድራማ ካልሆነ እንደዚህ እየመታሽ የሆነ ቦታሽን ቢመታሽ ቢሰብርሽ፣ የምር እንደዚህ አይነት ፊትሽን ትመታሽ አይንሽ ቢጠፋስ? ገባሽ? አንዳንዴ ነገሮችን ቆም ብለን ብናስብ ብያስባለሁ። የምናስተላልፈው ነገር ደግሞ ለሚዲያ የሚጠቅም ሆኖ የሚተላለፈው ደግሞ ሰዎች ጋር ሄዶ ምን ትምህርት ይፈጥራል፣ ምን ለሰዎች እውቀት ወይንም ግንዛቤ ይሰጣል የሚለውን ብታስቡበት ብያስባለሁ። ይሄ ነው በሰአድና ባሌ ላይ ያለኝ አስተሳሰብ አመለካከት። አሳብ ጀስት ሀሳብ የ የሰጠውትን የሚሰማኝን ነው። ሁሉም እየተሰማችሁ ደግሞ ኮሜንት ቦክስ ላይ እናንተን ጻፉልኝ። ተረፈ ላይ ከሸር ሰብስክራይብ እያደረጋቸው እንታበረታችን በአክብረት ጠይቃለሁ። አዲስ ጀማሪዎች አላችሁ ሰብስክራይብ መደረግ የምትፈልጉ ከሆነ ሰብስክራይብ አድርጉኝ፣ ወይም ሰብስክራይባችሁን እመልሳለሁ። ኮሜንት ጻፉልኝ፣ ኮሜንታችሁን እመላ ያለውኝ። አብረን እንደግ፣ አብረን እንለወጥ ምንም አይቀነስበትም። አንድ ሰብስክራይ ብታደርጉኝ፣ አብረን ማደግን ባህላችን እናድርግ። በጎነት ለራስ ነው፣ ቅንነት ለራስ ነው። አብረን ብናድግ አዲስ ጀማሪዎች ሰዎች ስላላችሁ ደግሞ አብረን ብናድግ እናንተ መታች የእኔን ቪዲዮ ስታውልኝ እኔም የናንተ ቪዲዮ መጥቻ የላችኋለሁ። ጓደኝነት እንፈጥራለን፣ ቤተሰብ እንሆናለን። ትልቅ ደረጃ አብረን እንደርሳለን። እንጠቃቀማለን እንጂ አንጎዳዳም እያስባለው በተረፈ እንዳልኳችሁ ነው። በቀጣይ ቪዲዮ ውስጥ እንገናኝ። ከራ አሰላሙ አለይኩም።